ማነው እንደኔ የፍቅር ጥፊ የተመቸው? የምር ደግ አደረገቻት። የምሬ ነው፣ ፈቲ በጣም አፍልታ ነበረ። እውነት ለመናገር ሰው ሲመታታ፣ ሲጣላ፣ ሲጫቃጨቅ አልወድም፣ ግን ፈቲ የተናገረችው ንግግር የሚያስጠላ ንግግር ነው። መልሷን አግኝታለች። ስለዚህ ከዚህ በኋላ እንደዚህ አይነት ቃል ተንፈስ ጭር አትልም። ፍቅር ጥሩ ያደረገችው ልልበት የቻልኩበት ምክንያት ምንድን ነው እንግዲህ? ፈቲ በማያገባት በማይባል ማይባል ቃል ነው የተናገረችው ማለት፣ እሷን ፍቅርን ለማጣጣል ዝቅ ለማድረግ ነው የሞከረችው። ፍቅር ግን ጀግና ናት። በስማ አቤት ሳረማመድ አቤት፣ መልስ የመልስ ምት በጣም ነው ደስ ያለችኝ። እና ዛሬ ብቻ ፍቅርን በመምጣቷ ደስ ብሎኛል፣ በማየቴ በመጀመሪያ ማለት ነውና፣ ትመቸኛለች። በቃ ቆራጥ፣ በአቋሙ የምትጸና ሴት ናት። በቃ በራስ መተማመን ያላት ኮንፊደንሷ፣ በጣም ነው የሚለየው። በቃ ፍቅር ልዩ ሴት ናት። የእውነት ነው እምላችሁ ና ፉፉየንም እወደዋለሁ፣ የምር። በመጨረሻ ቆይ ስለ ፉፉ የምናገረው ነገር ይኖራል። ግን ፈት ያደረገችው ነገር፣ የተናገረችው ንግግር፣ የተናገረችው ቃል በጣም ፍቅርን የማይመጥናት ነገር ነው። በቃ የማይሆን ነገር የማይባል ነገር ነው ያለቻት። ለምን በፊትም ለመኪና ብለሽ ነበር ጥለሽ ሄድሽው፣ አሁንም ለመኪና ብለሽ ነው ጥለሽ ሄድሽው አይባልም። እች ልጅ መኪና መግዛት የምትችል ሴት ናት፣ አቅም ያላት ሴት ናት። ቆይ ስለሱ በኋላ አወራለሁ። በመጀመሪያ እንግዲህ እንዴት ናችሁልኝ ውዴ ቻናላ ቤተሰቦች በያላችሁበት ሰላማችሁ ብዝህ ትርፍርፍ ይበልልኝ። እንግዲህ ቡሪክና ፎፉም እንዲሁም ደግሞ ፈቲም እንዲሁም ደግሞ ፍቅርዬ አንድ ላይ መጠዋል ዛሬ ማለት ነው። የመጡበት ምክንያት ምንድን ነው? ከስከፍን እናወራበታለን፣ ሀሳብ እንሰጥበታለን። እንግዲህ ቀውጢ ቀውጢ ፍቅሪ ምንድን ነው? ጸብ ተነስቷል፣ ተጣልተዋል፣ ተደባልቧል፣ ተጨቃጭቀዋል፣ ተቦጫጭቀዋል ማለት ነው ምንድን ነው የተፈጠረው ነገር አራቱ ዛሬ እንዴት ሊገኙ ቻሉ የሚለውን ነገር እንግዲህ እንዳውራበታለን ቡሪክ እንግዲህ በቻለው አቅም ፍቅርን ደስተኛ ለማድረግ እሱ ከጎኗ ለመሆን አለው ልሽ ለማለት እንግዲህ እየሞከረ ነው የሚገኘው ፍቅርም እውነት ለመናገር ደስቷ እየተመለሰ ነው ያለው በራሷ መወሰን በራሷ አቋም ያላት ሴት እየሆነች መጣለች አለባበሷ ሁሉ ነገሯ ደስ ይላል ጥሩ አቋም ነው ያላት ማለት ነውና አንዳንዴ አንዳንድ ነገሮች አልሆንም ሲሉን ለምን አልሆነም ለምን ትክክል አልሆነ ለምን እንደዚህ አልሆንም ለምን እንደዚህ ሆነ ምናምን ብለን ከመጨነቅ ይልቅ በቃ መፍትሄ ሊሸ መፈለግ ሰው መፈለግ ከዛ የተሻለ ነገር ማሰብ የተሻለ ነገር ማድረግ ወደ ተሻለ ቦታ መሄድ ነው የሚሻለው ብዬ ነው ማስበው። ና ያ ነገር እያደረገች ነው የምትገኙ ፍቅርዬ ዬ ደስታዋን በማየቴ ደስ ብሎኛል። ዛሬ እንግዲህ መኪና ተሸልማለች መኪና ተሰጧታል። ሰርፕራይዝ ታደርጋለች። በቃ ነ በቃ ያበደ ቪዲዮ አለ። ያበደ ሰርፕራይዝ አለሽ እንግዶች አሉብኝ ብሎ እንግዲህ ቡሪክ እንግዲህ ፍቅርን አምጥቶ ሰርፕራይዝ አድርጓታል ማለት ነው። እንደሚታወቀው ያው እንዳያችሁት ያው ፉፉና ፈቲ እንግዲህ አንለያይም፣ አንላቀቅም አንድነን አንድነን ብለዋል። ና አንድ ላይ ተጠርተው መጠው እንግዲህ ሰርፕራይዝ አለኝ ብሎ እነሱ ተዘጋጅተው እየጠበቁ ሲቆዩ፣ ፍቅር ነች እንግዲህ አይኗ ታስራ ምናምን መጣ ሰርፕራይዝ የተደረገችው እና ፉፉ የያዘውን እንትን ውርውር ነው ያደረገው። እሷን በጣም ነው የተናደደችው። ና ብቻ ከባድ ነገር ነበረ። ቡሪክን በጣም በቃ። እነሱን ለማናደድ ለማበሳጨት ያደረገው የሞከረው ሙካሬ ተሳክቶለታል። እንግዲህ ፎፎ በጣም አብዷል። አስቆኛልም አሳዝኖኛልም ማለት የሆነ አስቡት ግን እኔ በቃ ማለት ይሄ ነገር መቀጠል አለበት ብዬ አላስብም። በእርግጥ ተናግሯል ሁሉንም ነገርና ማለት ያው ፍቅርም ተናግራለች። ከዚህ በኋላ ከእሱ ጋር የሚኖረን ነገር ምንም ነገር የለም። በቃ ይሆናል ብለን ጀምረ ነው ነበር አልሆነም። እሱም የራሱን እኔም የራሴን ህይወት የራሴን መንገድ እጀምራለሁ ያለችውና ያንን ነገር ደግፍላት አለሁ እና አሁን ከቡሪክ ጋር ነው ጥሩ ጊዜ እያሳልፉ የሚገኘው። እንደ ትናንትና እንደሚታወቀው እንግዲህ ቻናል ከፍታለት ደስተኛ ሆኖ እሱም እንግዲህ ዛሬ እሷን ለማዝናናት ፈታ ለማድረግ መጧል ማለት ነው። እና እንግዲህ ምንድነው የተፈጠረው ነገር? ፈቲ በጥፊ ተመታለች ዛሬ። በእርግጥ እኔ ሰው ሲደባደብ ምናምን አልወድም። ለምን ሰው ማውራት እየቻለ መግባባት እየቻለ እንደዚህ በመደባደብ የሚያምን ሰው ደስ አይለኝ። ለምን ማውራት ይቻላል ብዬ ነው የማስበው። እና ግን አባባሏ፣ ቃላት አጠቃቀሟ እንግዲህ የሚያስጠላ ነገር ለምን ከአብርሽ ከሄድሽው መኪና ፈልገሽ ነው አለቻት። ከአሁን ደግሞ ቡሪክን ተከተለሽ የምትሄዱ ከቡሪክ የሆን ሽው መኪና ፈልገሽ ነው አለች። እሷ እንደዚህ አይነት ርካሽ ሴት አይደለችም። አንዳንዴ አንደበታችን የሚወጣው ቃል ማወቅ መቻል አለብን። የማይመጠንሽን ነገር መናገር የለብሽም። ደስ ያለሽ የተረጋጋሽ ሴት ነሽ ምናምን። ከፉፉ ጋር ደስተኛ ህይወት ብትኖሩ ጥሩ ህይወት ብትኖሮ ደስ ይለናል። ጉዟችሁ የተሻለ ደስ የሚል ነገር ቢሆን ግን ደግሞ አሁን የተናገርሽው ንግግር አንችንም ፍቅርንም የማይመጠን ነገር ነው። ፍቅር አንድ ነገር ልንገራችሁ የምትታለል ሴት አይደለችም። በእርግጥ ችግሯ ፍቅር ምንድን ነው፣ አንድ ሰው በህይወቷ ላይ ሲመጣ ሜዳ ይመስላት የሚያ ሰው አውራት እስከ መጨረሻው የሚቆይ አውሯት በጣም ብዙ ጊዜያቶች ብዙ ረዥም የህይወት መንገዶችን የሚጓዝ ይመስላታል። ና ያኔ ደግሞ ሙሉ በሙሉ ታምናለች። መጨረሻ ላይ ግን ተጎጂ የምትሆነው ማናት? እሷ ነች እንጂ ከጥቅም ጋር የተገናኘ ነገር ምንም አይነት ነገር እንደዚህ እንኳን ቆርቆሮ ለሆነ ሰዓት የሆነ ሰዓት ላይ በሆነ ሰከንድ በሆነ ደቂቃ ለሚበታተን ብትንትኑ ለሚወጣው ይቅርና ማለት ነው ሌላ ነገር እንኳን የማያጓጓ ሴት ናት። መኪናም መግዛት የምትችል ሴት ናት። አቅም ያላት ሴት ናት። ከምን ተነስታ የት እንዳለች፣ የት እንደደረሰች፣ ምን አይነት መንገድ እንዳሳለፈች፣ ምን አይነት መንገድ ውስጥ እንደመጣች፣ በምን አይነት ህይወት ውስጥ እንዳለፈች የሚታወቅ ነገር ነው። አሁን ያለችበትን ሁኔታ አስቧት። አንድ ሴት ልጅ በጣም በከባድ ሁኔታ ላይ ሆና ከእናቷ ቤት ወጣ አዲስ አበባ ድረስ ሄዳ በራሷ ተሻሽላ ቆማ የምትኖር ራሷን ችላ እምትኖር ሴት ናት። ስለዚህ መኪና ምንም ብርቁ አይደለም እና ከቡሪክ ጋር ጠርጥራቸዋታል አንተም ጠርጥራታል እሷም ጠርጥራታለች አለች። እና አንቺ አሁን ሀሳብ፣ አስተያየት የመስጠት መብት የለሽም። ፍቅርን እዚህ በየጊዜው እንደዚህ ነው እንደዛ ነው ብለሽ እሷን የመናገር መብት የለሽም፣ ምክንያቱም የጀመሩት ነገር ከፍፎ ጋ ነበር፣ መጨረስ ያለባቸውም ከፍፎ ጋ ነው። ፍቅርም ጨርሻለሁ፣ አውቅቻለሁ፣ አልቋል ከዚህ በኋላ ብላለች። እና አንቺ እዚህ ጋር ጣልቃ ገብተሽ ዛሬ ነው የመጣሽው። ስለዚህ ማውራት ካለብሽ ስለ አንቺ ና ስለ ፍፎ ነው እንጂ ስለ ፍቅር ማውራትም አይጠበቅብሽም መናገርም አይጠበቅብሽም። እና ብቻ የዛሬው ቪዲዮ አዝናንቶኛል። እውነት ለመናገር ና አሳዝናኛለች በጥፊ ሰፊን ያቃጠለቻት እና ፍቅርን በዚህ ልክ ጄጅ ማድረግ ወይም ደግሞ ዝቅ ማድረግ ወይም ደግሞ ያለ ስም ስም መስጠት ምንም አይጠበቅብሽም። ፍቅርዬ ምንም የሚወጣላት ሴት አይደለችም እና ብቻ ግን ዛሬ ደስተኛ ሆና ስላየዋት ደስ ብሎኛል። ይገባታል። የሰው ደስታ የምትፈልግ ሴት ናት። ለሰው የምትጥር ናት። በቃ ሰውን ባጭሩ፣ በቃ ሰውን አብላ የምታከብር ሰው፣ ሰውን በሰውነቱ የምታከብር ጀግና ሴት ናት እና ለእሷ መልካም ነገር፣ ቀን ነገር እንዲገጥማት እንመኝላታለን። ና እናበረታታት። ላይክ፣ ሼር፣ ሰብስክራይብ እናድርጋት። ኮሜንት እንጻፍ። እሷ ትልቅ ድጋፍ ነውና፣ ሴቶች እኛ ሴቶች እንበረታታ፣ እንተጋገዘ እንደጋገፈላለውኝ። እና ፉፉም እንግዲህ በስተ መጨረሻ በጣም ተናዶ በጣም ብስጭት ብሎ ነው የሄደው ማለት ነው። ፈቲም እንግዲህ ጥፍዋን ተቀበላለች፣ ምንም ማረግ አይቻልም። ቡሪክና ፍቅር እንግዲህ እያሉ እንግዲህ በመኪናቸው ላጥ ብሎ ሄደዋልና ይገባሻል የኔ ቆንጆ፣ የኔ ቅመም፣ የኔ ማር ማራታ። የምር እኔ ፍቅር በጣም ነው የምታስደስተኝ። በቃ አቋሟ በጣም ነው ደስ የሚል። በቃ ቁራጥ ናት በጣም የናቷ ልጅ የእውነት ይሄን ነው ምላችሁ። የሆነ መለማመጥ መጃጃል ምናምን እንትም ማለት ምናምን አትፈልግም። የሚሆን ከሆነ ይሆናል ማይሆን የማይሆን ከሆነ የራሱ ጉዳይ አይሆን በቃ ለኔ አልተፈጠረም ለኔ አላለኝልኝ ብላ የምትሄድ ናት። በቃ ለእሷ ባልሆነ ነገር ላይ ጊዜዋን የምታጠፋ፣ ለእሷ ባልተሰጠ ነገር ላይ የኔ ካልሆነ ብላ የምትጨናነቅ፣ የምታዘን፣ የምትከፋ፣ አንገቷ የምትደፋ፣ የምታለቅ ሴት አይደለችም። ለማንኛውም ግን ፍቅርዬ ሁሌም እንኮራብሻለን፣ ሁሌም ከጎንሻለን። ማንም ምንም ቢልሽ ወደ ኋላ ማለት የለብሽም እና ፎፎዬ ደግሞ እንወድሃለን። እውነት እኔ ለአንተ ቃል የለኝም በጣም። በጣም የእውነት ነው። በእውነት እኔ ፎፎ በጣም ደስ የሚል ልጅ ነው። እና አንተ እዚህም እዛም ማለት እንተውና፣ በቃ ህይወት እኮ ጊዜ እኮ ቀን እኮ ቁም አይጠብቀንም አይደል? የራስን ህይወት ጀምር። የተረጋጋ ሰላም ያለው ህይወት ይኑረ። ፍቅርን በጣም እየመከርካት ነው የምትገኘው። ይሄ አይሆንሽም ይሄ እንትና ይልሽም። አሁንም ቤቷ ድረስ እንደምትሄድ ምናምን የተናገረችው እንግዲህ ፍቅር እስከ ጥግ ድረስ ነግራለች። በቃ እኔ ከዚህ በኋላ የራሴን ህይወት እኖራለሁ፣ የራሴን መንገድ እመራለሁ፣ በራሴ መቆም እችላለሁ፣ በራሴ መሄድ እችላለሁ። ስለዚህ የማንም ሰው እርዳታ ምንም አያስፈልገኝም። ሁሉንም ነገር ክፉንም ደጉንም ለይቼ የማቁሰ ነኝ ብላለች። ና ብቻ ግን ከባድ ነው። እንደዚህ በእንደዚህ አይነት ነገር ሁሌ በቃ አትከራከሩ፣ አትጨቃጨቁ፣ አትገናኙ ምናምን በቃ ያለቀ ነገር ነው። ቡሪክም በእርግጥ ያው ዘና ለማድረግ የሆነ ነገር ፈን ለመፍጠር ነው የሞከረው ምናምን፣ ፍቅርን ከፍ ለማድረግ ነው የሞከረው። ደስ ይላል፣ ጥሩ ነው። ግን ደግሞ ከዚህ በኋላ ፉፉንም እየጠራ ምናምን ይሄ እንደዚህ ማድረግ አይጠበቅብን ማለት ነው። ለምን የማየውን ነገር ሊፈጠር ይችላል። የተናደደ ሰው ደግሞ የሚያደርገውን ነገር አያውቅምና። እንግዲህ ቻናል ስለከፈተችለትም ትናንትና በጣም ተናዶ ቪዲዮን ሼር አርጎ ነበር። የመናደድ እንትን የመዛቻ ነገር አሁንም አንላቅቃትም እና አንፋታትም እያለ ነው የሚገኘው ከቡሪክ ጋር ማለት ነው። እንግዲህ ቡሪክ ማለት በጣም የሚወደው ጓደኛው በጣም ብዙ ጊዜ አብሮ ያሳለፉ በጣም ብዙ ጊዜያቶችን አብረው የነበሩ ልጆች ናቸው። ግን በፍቅር ምክንያት ያልሆነ ጥርጣሬ የጠርጥሮት እንግዲህ እዚህ ደረጃ ላይ ደርሰዋል ማለት ሰላም አይደሉም። አሁንም ተጣልተዋል እንደምታዩዋቸው። እና ብቻ ግን ወዳችሁም ወደ ራሳችሁ ተመለሶ ፍቅርዬ፣ ደግሞ ሚዲያ ላይ አትጽፊ፣ በደንብ ቶሎ ቶሎ ቪዲዮ ስሪ፣ አለንልሽ ለማለት እወዳለሁ። የፍቅር ደስታ የሚያስደስታችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳትወጡ በቃ እና በጣም ጥሩ ጥፊ ነው። አንዳንዴ ጥፊ ቦታውን ሲያገኝ እንደዚህ ነው። የምሬ ነው ማለት የሌለ ስም እኮ ነው የሰጠቻት። ለዚህ ቆርቆሮ ሰው ተታላ ምትሄድ ይመስላችኋል? ጀስት በቃ አብረው ጓደኛዋን አብረው ቪዲዮ ሰራች። ከዛ ውጭ ምን አሷላን? አልተጋፈፉ አብረው አላደሩ አብረው አልተኙ አልማገጠች አልምን አላረገች አደላች ልጅ። ምንም አላረገችም። በቃ ደስተኛ አረጋት አዝናናት። ጓደኛዋ ነው በቃ ተጨነቀች። ፍቅርዬ ምን አጋጠማት ምን ሆነች ብሎ የጠየቃት እሱ ነው አደል። ከእሱ ጋር ደስተኛ ሆነች ዛት፣ ሴት ምንም እኮ አዲስ ነገር የለም አደል። በዚህ ልክ መንጣጣት መንጨርጨር ምናምን እንደ ተልባ መንጣጣት አይጠበቅብሽም። ምክንያቱም የሚመለከትሽ ነገር ስላልሆነ፣ በማይመለከትሽ ነገር እኮ ነው እየገባሽ ፍቅርን እየደካሻት የምትገኝ። ቡሪክ ያደረገው ነገር ትክክል አይደለም። በእርግጥ ግን በቃ መናገር ካለብሽ እሱን ነው እንጂ ቡሪክ እንደዚህ ሰርፕራይዝ አድርጓት አንቺ የምትናገሪ ማነት ነው ፍቅር? ነው የሆነ ያልሆነ ነገር የምትናገሪ ሆነ እና፣ ወደ ራስሽ ተመለሽ፣ ለራስሽም ክብር ስጪ። ይህን እንደው ልል የምችለው ብቻ። አብራችሁ ስለነበራችሁ ከለብረው አመሰግነ፣ ወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ፣ እስክንገናኝ ድረስ ባይ